ሰላም ጤና ይስጥልኝ፣ ክብራትና ክብራን የቻናል የተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። ጓደኞቼ እንኳን በሰላም ቆያችሁኝ። ዛሬም እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዤላችሁ ቀርብ ያለው በዛሬው ፕሮግራሜ ከርዕሱ ላይ እንዳያችሁት ማለት ነው። እንግዲህ ከአሁን በፊት ትሩኮልን የማያውቅ ሰው የለም ብዬ አስባለሁ። እኔም ብዙ ጊዜ ስለ ትሩኮል አሳይቻለሁ፣ አስተምሬያለሁ። ምናልባት ከአምስት ዓመት ከስድስት ዓመት በፊት ነው ለመጀመሪያ ጊዜ ስለ ትሩኮል የሰራሁት እና ብዙ ሰዎችም ተጠቅመውበታል ብዬ አስባለሁ። ሰው ትሩኮል ማለት እንግዲህ አዲስ ቁጥር ሲደወልላችሁ የዛን ሰውዬ ስምና ማንነት ለመለየት የሚያገለግላችሁ ነበር ማለት ነው። ዛሬ ግን ከትሩኮል ለየት ያለ አሪፍ አፕ ይዤላችሁ መጥቻለሁ ማለት ነው። ይህ አፕሊኬሽን ከትሩኮል እንዴት ነው የሚለየው ካላችሁኝ፣ በጣም በብዙ መንገድ ይለያያል። ደስ የሚለው ነገር አንድ ያልታወቀ ሰው ማለትም ከእናንተ ከአሁን ቀደም ሴቭ ያልሆነ ሴቭ የሆነም ሊሆን ይችላል ሲደውልላችሁ ያነሰው የሚጠቀማቸውን ሶሻል ሚዲያ የዝም መሄድ ሳይጠበቅባችሁ እዛው ላይ ቁጭ ያደረግላችኋል ማለት ነው። ዋትሳፕ ሊሆን ይችላል፣ ፌስቡክ፣ ቴሌግራም፣ ኢንስትግራም፣ ቲክቶክ፣ ማንኛውም ሶሻል ሚዲያ በዛ ስልክ ቁጥር ተመዝግበው ያሉትን ቁጭ ያደረግላቸዋል። እናንተ የትም መሄድ አይጠበቅባችሁ፣ ሴቭ ማድረግ አይጠበቅባችሁም። ዋትሳፕ ከሆነ የዛን ሰውዬ ዋትሳፕ ማየት ከፈለጋችሁ ቀጥታ ክሊክ ስታደርጉት ወደዛ ሰው ዋትሳፕ፣ ፌስቡኩን ከሆነ የፈለጋችሁት ቀጥታ ክሊክ ስታደርጉ ወደ ፌስቡኩ ይወስዳችኋልና በጣም ደስ የሚል አፕ ነው፣ ወድጨዋለሁ። ሌላ ደግሞ ለየት ያለው ነገር ፎቶውንም፣ አንዳንድ ሰዎች በፎቶ የተመዘገቡ አሉና ቀጥታ ፕሮፋይላቸውን እዛው ላይ ፊት ለፊት ላይ ማን እንደሆኑ ያሳያችኋል ማለት ነው። በአጠቃላይ እነዚህን ጥቅሞች ይዟል አፕ አሁን ገብቼ አጠር አድርጌ የማስረዳችሁ ይሆናል፣ የት እንደምታገኙት አፑንም ጭምር። ስለዚህ ቪዲዮውን ሁላችሁም ላይክ እያደረጋችሁ እለፉ። ላይኩ በጣም ትንሽ ነው የእኔ ቪዲዮ እና እባካችሁ ላይክ አድርጉ። ላይክ ስታደርጉ ያው ሌላ ሰው ጋር የመድረስ አቅም አለው ማለት ነው። አሁን ቀጥታ ወደ ቪዲዮ አብራችሁን ቆዩ፣ መልካም ቆይታ። እሺ ጓደኞቼ ተመልሰናል። እንግዲህ ስክሪን ላይ እንደምትመለከቱት ፕሌይ ስቶር ላይ እንገባለን። ፕሌይ ስቶር ላይ ከገባን በኋላ ሰርች ባሩ ላይ አይኮን ብለን እንጽፋለን ወይም ኢዋይኢ ሲኦኤን ብለን እንጽፋለን። ስፔስ አድርገን ማለት ነው። ከዛ መቀጠል፣ እንደዚህ ሁለት አፖችን ያመጣልናል። ሁለተኛው ይሄ የማሳያችሁ ይሄኛውን ነው የምትጫኑት ማለት ነው። ሁለተኛውን ይሄኛውን ትጫኑት አላችሁ። ከዛ ኢንስቶል ነው የምንለው ማለት ነው። ሪቪው ማየት ይኖርባቸዋል። አንዳንድ ጊዜ ብዙ ጊዜ እንትኖች አፖችን ስታወርዱ ከታች ሰዎች ምን ይላሉ፣ ምን አይነት አስተያየት ሰጥተዋል ምናምን የሚል ሪቪው ማየት ይኖርባቸዋል። ይሄ ከሞላ ጎደል አሪፍ ነው፣ ግን አፖ በነገራችን ላይ ፕሪሚየም ፊውቸር አለው ማለትም ክፍያ ይጠይቃል። በክፍያ ሲሆን አንዳንድ ማስታወቂያዎች ምናምን አታዩ ማለት ነው። ነገር ግን ፍሪ ከሆነ የምትጠቀሙት ያው አንዳንድ ማስታወቂያ ማየት ግድ ሊኖርባችሁ ይችላል። ሌሎችንም ፊውቸሮች ይቆልፏቸዋል ማለት ነው። ቢሆንም አይታችሁ ከወደዳችሁት መግዛት ትችላላችሁ ማለት ነው። አሁን ዳውለድ ሆኗል። እስኪ ኦፕን እንበለው። እንደምትመለከቱት ከታች ኮንቲኒው እንለዋለን። ከዛ በመቀጠል እንደምትመለከቱት ሰሌክት ይላል ይህን ትመርጡለታላችሁ ማለት ነው። ከአሁን በፊትሩ ኮል ላይ ከሆነ የእናንተ አይኮን የሚለው ላይ ታደረጉታላችሁ ማለት ነው። እዛ ሴት ዲፎልት ማለት ትችላላችሁ። ከዛ አሎ አይኮን ቱ አክሰስ ዩር ፎን ኮል ሎግስ ይላል አለው በሉት ሰው የሚጠይቃችሁን ፐርሚሽን በዚህ መንገድ አሁንም እዚህ ጋር ታበሩለት አላችሁ ማለት ነው። ከዛ ባክ ብላችሁ ትመለሳላችሁ። ከጨረሳችሁ በኋላ መጀመሪያ ምንድን ነው የሚላችሁ ጉግል አካውንት ኮኔክት አድርጉ ይላችኋል። ሶሻል አካውንታችሁን በፌስቡካችሁ ኮኔክት ማድረግ ትችላላችሁ ነው የሚላችሁ። ሁለተኛ ግን ጉግል የሚለውን መርጣችሁ በጉግል አካውንታችሁ ኮኔክት ማድረግ ትችላላችሁ። አንዱ መርጣችሁ ከስልካችሁ ያለውን ብለር አደረገዋለሁ። እንዲህ ይታይ ሰው እንደምታዩት መርጫ አለ ሆኔ ይሄ ነው እንግዲህ ከላይ ስሜን አመጣልኝ እራሱ አውቶማቲካሊ። እዚህ ጋር ስማችሁን ኤዲት ማድረግ ትችላላችሁ፣ ምክንያቱም የእናንተ ስም የሚታየው በዚህ መንገድ ነው። ሌሎችም የእናንተን ለማወቅ ሲፈልጉ የእናንተን ስም የሚያገኙት እዚህ በጻፋችሁ ስም ነው ማለት ነው። ስለዚህ ይሄን ስማችሁን በምፈልጉት በብራንድ ካላችሁ በብራንድ የዩቲዩብ ቻናል ካላችሁ በዩቲዩብ ቻናል፣ በፈለጋችሁት መጠሪያ የስራ ቦታችሁም ሊሆን ይችላል። ማንኛውም ነገር እዚህ ጋር ማስቀመጥ ትችላላችሁ። እናንተ ስደውሉ ሰዎች ጋር በቀጥታ ይሄ ነው የሚመጣው ማለት ነው። ይሄ ቁጥር ይመጣል ማለት ነው። ስለዚህ እዚህ ጋር ደግሞ ፎቶ ማስገባት ትችላላችሁ። ፎቶ ገብታችሁ መቀየር ትችላላችሁ። ሰዎች በቀላሉ እናንተ እንዲለዩዋችሁ ከፈለጋችሁ፣ እዚህ ጋር ቸንጅ ፎቶ የሚለውን ነቅታችሁ ጋለሪ ላይ ማምጣት ትችላላችሁ ማለት ነው። ይህን ከጨራረሳችሁ በኋላ እዚህ ጋር ስልክ ቁጥራችሁን ነው የምታስገቡት ማለት ነው። የምትጠቀሙበትን ስልክ ቁጥር ታስገባላችሁ ከዚ ጠይ ጀምራችሁ ታስገባላችሁ ማለት ነው። ከዛ ዚስ ኢዝ ሚ ብላችሁ ሴቭ ታረጋላችሁ ማለት ነው። ከዛ ጨረሳችሁ እንደምትመለከቱት። ከዛ መጀመሪያ ላይ እንደምታዩት ይሄ ያመጣላችሁ ምንድነው ከስልካችሁ ሴቭ የነበሩ ሰዎች ፕሮፋይላቸውን እዚህ ጋር ምትወላችኋል ማለት ነው። እየገባችሁ ማየት ትችላላችሁ ማለት ነው። እንደምትመለከቱት ከስልካችሁ ሴቭ የሆኑ ሰዎች ናቸው እዚህ ጋር የሚያሳያችሁ ማለት ነው። ከዛ እየገባችሁ ወደ ታች ዲቴል ማየት ትችላላችሁ። ያንዳንዱ ሰው ፎቶ ያለ ሰው ካለ ፎቶውን ቼክ ማድረግ ትችላላችሁ። አዲስ ሰው ሲደወላችሁ ደግሞ እንደዚሁ ስለዛ ሰውዬ ሙሉ መረጃ ይሰጣችኋል ማለት ነው። ለምሳሌ እንደዚህ በምታደርጉበት ሰዓት ማለት ነው ይህን ሰው የሚጠቀመውን ዋትሳፕ፣ ፌስቡክ እና ሌላም ለምሳሌ ዋትሳፕ እና ፌስቡክ አለው። ለምሳሌ ዋትሳፕ ላይ ብገባ ቀጥታ ወደዛ አሁን በዚህ ቁጥር ወደ ዋትሳፕ ያስገባኛል ማለት ነው። ወደ ዚች ልጅ አስገባይ፣ እንደምትመለከቱት ሶሪ፣ ያው ፌስቡክም ብለው ቀጥታ ወደ ፌስቡክዋ ያስገባኛል ማለት ነው። እንደምታዩት ቀጥታ ወደ ፌስቡክዋ አስገባኝ አስገባይ ማለት ነው። ስለዚህ እንደምትመለከቱት ነው፣ ማንኛውንም ሌላ ከታች ደግሞ ለሊንክደን እና ኢንስታግራም ሌሎች የመሳሰሉትን ከታች መንካት ትችላላችሁ ማለት ነው ቴሌግራም ነው ይሄ ቴሌግራም ይህም ብነካው ደግሞ ወደዚች ልጅ ቴሌግራም ያስገባኛል ማለት ነው ዚ ያድርጋችሁ ሙሉ ዲቴል ማየት ትችላላችሁ ማለት ነው እንደወደዳችሁት ተስፋ አደርጋለሁ ከአሁን በፊት የምትጠቀሙበት ልትኖሩ ትችላላችሁ አፑ ትንሽ የቆየ ስለሆነ ነገር ግን የበጣም ተመችቶኛል ሙሉ ዲቴል ማየት ትችላላችሁ ቁጥር ሴቭ ማድረግ ሳይጠበቅባችሁ ለምሳሌ ቴሌግራም አንዲ ሰው ቴሌግራም ለማወቅ አንዳንድ ጊዜ ሴቭ አድርጋችሁ ቁጥሩ ምናምን ላይወጣላችሁ ይችላል፣ ኢሞ ላይወጣላችሁ ይችላል። እና ይሄ ለእንደዚህ አይነት ነገሮች መፍትሄ ነው ብዬ አስባለሁ። ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ቻው።